ሰላም እንዴት ናችሁ? ሰሞኑን ውጤት ከተለቀቀ ወዲህ አብዛኞቹ ተማሪዎች የሪሜዲያል ፕሮግራምን የተለያዩ ጥያቄዎችን ስታነሱ ነበር። እሱን እንመለከታለን ማለት ነው። ሪሜዲያል ያው እንደሚታወቀው አቅም ማሻሻ ፕሮግራም ነው። ተማሪዎች የጎደላቸውን ዩኒቨርሲቲ ገብቶ አንድ አመት በግልም ይሁን በመንግስት ተቋማት አንድ አመት ትምህርት ወስደው ያንን ዘንድሮ አስራ ሁለተኛ ክፍል የወሰዱትን ኮርሶች ድጋሚ ወስደው የሚፈተኑበት አቅማቸውን የሚያሻሽሉበት ፕሮግራም ነው ማለት ነው። ዘንድሮ ሪሚዲያል እድል የሚሰጣቸው ተማሪዎችን ቁጥር አልወሰንም ብሏል ትምህርት ሚኒስቴር ባለፈው በሰጠው መግለጫ ማለት ነው። ከ ከአርባ እስከ ሀምሳ በመቶ መካከል ይሁን የሚለው ላይ በውይይት ላይ ነን ብሏልና፣ ከአርባ እስከ ሀምሳ በመቶ ሊሆን ይችላል የሚል ላይ ነው ውይይት እያደረግን ያለ ነው ነው ያሉት ፕሮፌሰሩ። ይሄ ግን የሚሆን አይመስለኝም። ምክንያቱም ተማሪ ጓጉቶ እንዳይጠብቅ ለማድረግ ያህል ካልሆነ በስተቀር ከዚህ በፊት በነበረው ትሬንድ አርባ እስከ ሃምሳ ዘንድሮ ደግሞ ቁጥሩም የተፈተነ ተማሪም ቁጥር አነስተኛ ስለሆነ ከሌሎች ጊዜያት ጋር ስለዚህ ከአርባ እስከ ሃምሳ የመሆን እድሉ ጠባብ ነው። ስለዚህ ከዛ በታች ኖ ሊሆን የሚችለው ከዚህ በፊትም በተደጋጋሚ ፕሮፌሰሩ እንደዛ ነው የሚለው ጥቂት ተማሪዎችን ነው የምንወስደው፣ ሪሚዲያል ተማሪዎችን ቁጥር እንቀንሳለን ከአመት አመት ወይ ልንቶ እንችላለን ይላል። ግን ከዛ መጨረሻ ላይ ግን የሚወስዱት ከፍተኛውም ከፍ ያለ ቁጥር ተማሪዎችን እየወሰዱ ያሉት ማለት ነው። ስለዚህ እሱን እናያለን ወደ ኋላ ላይ ማለት ነው። በሁለት አማራጮች ነው ፕሮግራሙ የሚሰጠው ይሄ ሪሚዲያል ፕሮግራም አንድ በመንግስት ተቋማት ነው፣ ሁለት ደግሞ በግል ተቋማት ነው። በመንግስት ተቋማት ስንል መንግስት ወጪያቸውን ተማሪዎቹን ወጪያቸውን ችለው የእናንተ ወጪ ችለው ምግብንም መኝታንም ችለው መንግስት የሚያስተምር ነው። በግል ተቋም ግን ተማሪ የራሱን ክፍያ ወጪውን ሸፍኖ የሚማርበት ማለት ነው። ስለዚህ በመንግስት ተቋማት መግቢያ ከግል ተቋማት መግቢያ ከፍ ያለ ነው ማለት ነው። በአጠቃላይ ዝርዝሩን ስንመለከት ዲግሪ ማለፊያ ነጥቦችን እንመለከታለን። ሁለት ሺ አስራ አምስት ላይ የነበረው ስምንት መቶ አርባ አምስት ሺህ ገደማ ተማሪዎች ውስጥ ሀያ ሰባት ሺህ አካባቢ ነው ያለፈው። ሁለት ሺ አስራ ስድስት ላይ ደግሞ ስድስት መቶ ሰባ አራት ሺህ ውስጥ ሰላሳ ስድስት ሺህ ተማሪ ነው ያለፈው። ሁለት ሺ አስራ ሰባት ላይ 585 ሺህ ውስጥ 48000 ገደማ ገደማን ያለፈው እንደምታዩት የተፈታኞች ቁጥር እየቀነሰን የመጣው ያለፉት ቁጥሮች ደግሞ ያለፈ ተማሪ ቁጥር ደግሞ ከፍ ብሏል። ስለዚህ በዚህ መሰረት ሬሜዲያል መቁረጫ በ2015 ላይ የነበረው 30 ነው። አጠቃላዩ ማለት ነው በግልም በመንግስትም ተማሪ አይ ሚን በአጠቃላይ የግል ማለት ነው በብዛት የመንግስት መቁረጫ መንግስት ተቋማት ደግሞ ወደ ኋላ ላይ እናያለን። 2016 ላይ ደግሞ አጠቃላይ ስንት ሆነ? 31% ሆነ ከዚህ ተነስተን ዘንድሮ ፕሮባብሊ ሊሆን የሚችለው ሰላሳ ሁለት ነው። ፕሮፌሰሩ እንዳለው አርባ አካባቢ አይደለም፣ ሊሆን የሚችለው ሰላሳ ሁለት አካባቢ ነው ሊሆን የሚችለው ማለት ነው። በእያንዳንዱ ስትሪም ስንመለከት ተፈጥሮ ሳይንስ ወንድ ማለፊያ ነጥብ ከ600 300 ነው፣ 50 እና ከዛ በላይ ያመጣ ተማሪ ያልፋል። ስለዚህ 300 እና ከዛ በላይ ተማሪዎች ቀጥታ ዲግሪ ትገባላችሁ። ሬሜዲያል 2015 ላይ 210 ነበር ወንድ ተፈጥሮ ሳይንስ በአጠቃላዩ ማለት ነው። መንግስት ተቋማት ላይ ግን 263 ነው። ከመንግስት ከ210 ጀምሮ በየትኛውም በግል መማር ይችላሉ። 263 እና ከዛ በላይ ያመጡ ደግሞ በመንግስት ተቋማት ተምሮ ነበር። 2016 ደግሞ ይሄ ቁጥር ስንት ሆነ? 186 ሆነ ማለት ነው። ከ600 ከ600 286 ሆነ በአጠቃላይ ማለት ነው። በግል መማር ከፈለጉ መንግስት ተቋም ደግሞ ስንት ወሰደ? 204 ነው ወሰደው 2017 ስለዚህ ስንት ነው ሊሆን የሚችለው በዚህ መሰረት ይሄ 31 ፐርሰንት ነው። 186 ሲሆን ዘንድሮ 32 ይሆናል። ከ192 በላይ ዩኒቨርሲቲ የመግባት እድላቸው ወይም ደግሞ አይሚን ሪሜዲያል ፕሮግራም የመግባት እድላቸው ሰፊ ነው የሚሆነው ማለት ነው። ወደ መንግስት ደግሞ ስንወስድ 207 አካባቢ ነው የሚሆነው በዚህ በነበረው ፐርሰንት ስናየው ማለት ነው። ተፈጥሮ ሳይንስ ሴት ደግሞ ስንመለከት ያው እንደሚታወቀው ዲግሪ ማለፊያ 300 ነው ከ የተፈጥሮ ሳይንስ 210 ነበር። ከዛ ሪሚዲያል መቁረጫ ነጥቡ ማለት ነው። ያለፉት ግን መንግስት ተቋማት የገቡት 227 ነው። አምና ደግሞ አጠቃላይ 186 ነበር መቁረጫ ነጥብ የነበረው። ሴቶች ግን መንግስት ተቋማት የገቡት መቶ ዘጠና ሁለት ነው። ዘንድሮም 192 ነው ሊሆን የሚችለው ምክንያቱም 32% ን ከ600 ስታደርጉ 192 እና ከዛ በላይ የሚያመጡ ሴቶች መግባት ቀጥታ በግል መማር ይችላሉ ማለት ነው። መቶ ዘጠና አምስት እና ከዛ በላይ ደግሞ የሚያመጡት ምንን ይማራሉ? መንግስት ተቋማትን ገብቶ መማር ይችላሉ። ይሄ እኔ ባለው ትሬንድ የሰራሁት ስተቲክስ ነው። ማህበራዊ ሳይንስ ሴት ወንድን ስንመለከት ደግሞ ሁለት ሺህ አስራ አምስት ከስድስት መቶ መቶ ሰማንያ መቁረጫ ነጥብ ነበር። አጠቃላይ መንግስት ደግሞ የተቀበለው ሁለት መቶ ሀያ ጀምሮ ነው። አምና ደግሞ 186 ነበር። ወንድም ሴትም በአጠቃላይ የነበረው ማለት ነው። መንግስት ተቋማት ደግሞ የወሰደው ወንዶችን 204 ነው። ሶሻል ሳይንስ ማለት ነው። ዘንድሮ 192 ነው። ሁሉም 32% ይሆናል እንዳልኳቸው ብዬ የምገምተው ስለዚህ፣ የወንድ መግቢያም ደግሞ እንደ ናቹራል ሳይንሱ 207 እና ከዛ በላይ ሊሆን ይችላል። የሴቶችን ደግሞ ስንመለከት 2015 ላይ 190 ነበር ያለፉት መግቢያ መንግስት ተቋማት የገቡት ማለት ነው። አምና ደግሞ እንደምታዩት መቶ 192 ነበር ከ692 እና ከዛ በላይ ያመጡ ሴቶች መንግስት ተቋማትን ገብቶ መማር ይችለዋል። ስለዚህ ዘንድሮ ሊሆን የሚችለው ዘንድሮ 192 እና ከዛ በላይ ሁሉም ተማሪዎች በግል መማር የሚችሉበት መነሻ ነጥብ ነው። ሊሆን የሚችለው ሴቶች ደግሞ 195 እና ከዛ በላይ የሚያመጡት መንግስት ተቋማት ሊገቡ ይችላሉ ብዬ አስባለሁ። ሌላው ታዳጊና ተፈጥሮ ሳይንስን ስንመለከት ታዳጊ ክልል እና አርብቶ አደር አካባቢ አፋር፣ ሶማሊ፣ ቤኒሻንጉል፣ ጋምቤላን ጨምሮ ማለት ነው። እዛ አካባቢ ያሉ ተማሪዎች አምና የነበረው እንደምታዩት መቶ ዘጠና ሁለት ነበር ለወንድ ዘንድሮም መቶ ዘጠና አምስት እና ከዛ በላይ የመንግስት ተቋም ሊገቡ ይችላሉ። በአጠቃላይ ደግሞ መቶ ዘጠና ሁለት እና ከዛ በላይ ሊገቡ ይችላሉ። የሴቶችንም ስንመለከት ከአምና ጋር እዚህ ጋር እንደምታዩት አምና መቶ ሰማንያ ስድስት ነበር። ሪሚዲያል የመንግስት መቁረጫ መንግስትን የገቡት ማለት ነው። ዘንድሮ 192 እና ከዛ በላይ ያመጡ ሴቶች ሊገቡ ይችላሉ። ታዳጊ ማህበራዊ ሳይንስ ወንዶችን ስንመለከት አምና የነበረው መቁረጫ ነጥቡ ለሁሉም 186 ነበር። ወንዶች ደግሞ ማህበራዊ ሳይንስ እንደ ተፈጥሮ ሳይንስ ሁላ 192 ነው እና ከዛ በላይ ያመጡት ነው የገቡት። ዘንድሮ 195 እና ከዛ በላይ የሚያመጡ የታዳጊ ክልል እና አፋር፣ ሶማሌ፣ ቤኒሻንጉልና ጉሙዝና ጋምቤላ አካባቢ ያሉ ተማሪዎች ወንዶች ማህበራዊ ሳይንስ ከ195 እና ከዛ በላይ መንግስት ተቋማት ሊገቡ ይችላሉ ብዬ አስባለሁ። ሌላው ሴቶችን ስንመለከት ታዳጊና አርብቶ አደር አካባቢ ያሉት አምና 186 እና ከዛ በላይ ያመጡት መንግስት ተቋማት ገብተዋል። 192 ዘንድሮ ሁሉንም ተማሪዎች ሊያስገባ ይችላል ወይም ደግሞ በግል ማለት ነው መቶ ዘጠና ሁለትና ከዛ በላይ የሚያመጡ ታዳጊ ማህበራዊ ሳይንስ ሴት ተማሪዎች ደግሞ መቶ ዘጠና ሁለትና ከዛ በላይ የሚያመጡት ቀጥታ መንግስት ተቋማት ሊገቡ ይችላሉ ብዬ እኔ በራሴ ካሉት አንጻር ያየውት ነው ማለት ነው። እስካሁን በተመለከት ነው ወይም ደግሞ ትምህርት ሚኒስትር በሄደበት አግባብ ስንመለከት፣ ስለዚህ ሰመራዊ ስናደረግ ከዚህ በፊት ካለው ቴብሉን፣ እዚህ ላይ ማለት ትችላላችሁ፣ ለንጻሬ እንዲመቻችሁ። ስለዚህ ከዚህ ቴብል ንጽጽሩን እናንተ መመልከት ትችላላችሁ። ዘንድሮ ወንዶች 207 እና ከዛ በላይ በአጠቃላይ 192። እኔ 32 ፐርሰንት ነው የወሰድኩት። 2015 30 ነበር፣ 2016 31 ነበር። ዘንድሮ 30 ፐርሰንት 32 ፐርሰንት ይሆናል ብዬ ነው የወሰድኩት ባለው ሁኔታ ማለት ነው። ስለዚህ 192 እና ከዛ በላይ ሁሉንም ተማሪዎች ወንዶችንም ሴቶችንም ሶሻል ሳይንስም 192 እና ከዛ በላይ ያሉ ተማሪዎች በግል ተቋማት መማር ይችላሉ። በፈለጉበት በግል ተቋማት ማለት ነው። በመንግስት ተቋማት ግን ተፈጥሮ ሳይንስ ወንዶች፣ እንዲሁም ማህበራዊ ሳይንስ ወንዶች ሁለት መቶ ሰባት ወይም እና ከዛ በላይ ያመጡ ተማሪዎች ይገባሉ ብዬ አስባለሁ። ሴቶች ደግሞ በተፈጥሮ ሳይንስም በማህበራዊ ሳይንስም መቶ ዘጠና አምስት እና ከዛ በላይ ያመጡ ተማሪዎች ይገባሉ ብዬ አስባለሁ። ሰመራይ ስናደርግ የሪሜዲያል ፕሮግራም ሁለት መቶ እና ከዛ በላይ ያላችሁ ተማሪዎች ግን የማለፍ እድላችሁ ግን በጣም ሰፊ ነው። ሁለት መቶ እና ከዛ በላይ ያላችሁ ተማሪዎች ሪሚዲያል ፕሮግራም የማግኘት እድላችሁ በጣም ሰፊ ነው ማለት ነው። ስለዚህ ይሄንን ይመስላል። ሌላ በቀጣይ ደግሞ ሌሎች መረጃዎች የሚኖሩ ከሆነ ወደ እናንተ የማደርስ ይሆናል። በያላችሁበት መልካም ጊዜ እንዲሆንላችሁ ተመኘው ባባይቻው